ኤልዳናን ቀለበት ያሰረላት ያልተጠበቀው አገልጋይ ሜሎስ ነው። በርካቶችን ያስገረመ እጅግ አስገራሚ ክስተት ስለሆነ ሰላም ጤና ይስጥልን፣ ሚኪ ነኝ ከሜኪታ ቦረንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምትተላለፉት ወቅታዊ እና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ክፍት ያድርጉ ያንስ ያድርጉ። ወደአሁኑ የምለቀቁት ቪዲዮች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድታደርሱ ያድርጉ። እስከመጨረሻው እንድታዳምጡኝ በትህትና ጠይቃለሁ። ከዚህ በፊት እንግዲህ በውበቷ፣ በንግግሮቿ፣ በሁለመናዋ፣ በስራዎቿ በርካቶችን ያስደመመች ኤልዳና ኤልዳና ማህበራዊ ሚዲያ ላይ ብቅ ካሉት ጠንካራ ሴቶች መካከልም በጣም የሴቶች መለያ እንደነበረች ጭምርም ነው። በሰአቱ በርካቶች ፌሚኒስት ናት ከዚህ በኋላ አታገባም ብሎ ነበር ብዙዎቹ ያሰቡት። እሷ ግን ባልተጠበቀ ጊዜና ሰዓት እንግዲህ አዲስ አቋምና አዲስ ውሳኔ እንደወሰነች ጭምርም ነው። ከዚህ በፊት አዲስ አበባ ከንቲባ አዳነች አበበም ጋር በስራ ምክንያትም እንደምገናኙም ጭምርም ነው የአደባባይ መረጃዎች የሚያሳዩት። ኤልዳና ኢትዮጵያ ውስጥ ወጣት ሴቶች መካከልም ከፍተኛ ተጽዕኖ ፈጣሪ ከሆኑት ሴቶች መካከል አንዷ ነች። በርካቶች በጣም በሚያሳዝን ሁኔታ ገንዘብ ላይ ነው ትኩረታቸውም፣ ገንዘብን በጣም ይወዳሉ። ባል ሲያገቡ እንኳን ቢሊነር ፈልጎ በእድሜ ገፋ ያለውን ደስ ሳይላቸው ሴቶች የሆኑ ወንዶች ገንዘብ አይቶ ሲገቡ ጥሩ አይመጣም፣ የትዳር ውጤትም ጥሩ አይመጣም በስተ መጨረሻ። ምክንያቱም ሰው እንግዲህ የምፈልገው ደስታ ነው። እግዚአብሔር ደግሞ ምድር ላይ ሰው እስካለ ድረስ ከጎኑ ሄዋን ወይም ከጎኗ አዳም እንደሚያስፈልግ ጭምርም ነው። ደግሞ ሳይዋደዱ አይደለም ከገንዘብ በላይ ነው ሰው ልጅ። ይህ ልታወቅ ይገባል፣ ልትሰመር ይገባል። ገንዘብ አያስፈልግም ሳይሆን እንደዚህ ስባል በርካቶቻውን ገንዘብ አያስፈልግም ለማለት ሳይሆን ወይ የምታፈቅረው ወንድ ሰርቶ ራሱን የመቀየር የወደፊት ህልሙ ነው ማየት ያለባት በማለት ነው። በርካቶችም እየገለጹ ያሉት የተለያዩ ዓለም ክፍልም ገንዘብ የሚወዱት ለምሳሌ ቢኖሩም ያን ያህል አይደለም። ግን በጣም በሚያሳዝኑ ሁኔታ ገና እድገት ላይ ያሉት ሀገራት ያሉት ሴቶች ግን ገንዘብ ላይ ያላቸው ትኩረት ከፍተኛ ነው። ምክንያቱም ያለው የኢኮኖሚ ሲችዌሽን በጣም ከባድ ነው። እንዲያውም ሀብታም ሆኖ ገንዘብ ያለው ወንድ ላይ ነው። ይህ ደግሞ ገንዘብ ገንዘብ ማየት ጥሩ አይደለም። ነገ ልጅ መውለድ አለ። ትዳር የዋዛ አይደለም። ምክንያቱም ትዳር ማለት በጣም ትልቁ የተቀደሰ ነው። ጋብቻ በእግዚአብሔር ፊት በቅድስና ለምመላለሰው በጣም ደስ ይላል። በዛ ላይ ደግሞ አንድ የመሆን ነገር ነው። አንድ ሲኮን ደግሞ አንድ አካል ነው የሚሆኑት። ስለዚህ ጋብቻ ማለት ያው ሴቲቷ ከእናትና አባቷ ቤት ወጥታ እሱም ከእናትና አባት ቤት ወጥቶ አዲስ ቤት የሚመሰርቱበት ሁኔታ ነው። ታዲያስ ትዳር ላይ መወያየት መፋገር ከሌለ ህመም አላ ያምጣውና የልጆች ህመም ሊኖር ይችላል። በክፉ ጊዜ አብሮ ማለፍ የግድላል። በእሳት የተፈተነ ትዳር መሆን አለበት ብዙዎቹ እያሉ ያሉት። ምክንያቱም ገንዘብ አይቶ መግባት በጣም በሚያሳዝን ሁኔታ መጨረሻው አያምርም። ገንዘብ ነገ ልጠፋ ይችላል፣ ህመም ልመጣ ይችላል። በልጆች መካከል በተለይ ፍቅር ከሌለ ህመም ስመጣ መቻቻል ከሌለ ብዙ ነገር ነው። ለዚህም ነው ገንዘብ ላይ ትኩረት ከሚደረግ መጀመሪያ ፍቅር፣ ከዛ በኋላ ደግሞ ህልሙ ምንድን ነው ሰርቶ ያኖረኛል የምለውን ነገር ማየት እንጂ ተጨማሪ መኪና ይገዛልኛል ለግጀሪ ላይፍ ወይም ቅንጡ ህይወት ኖራለሁ ብሎ የሚያስቡት ሰዎች በጣም የተሳሳተ አመለካከት ነው። እዚህ የሚቀረው ነው ሁሉም ነገር ምድራዊ ነው፣ ይጠፋል። እዚህ ሰው ደግሞ የማይወደውን ሰው ከሚያገባ መኪናውም ገንዘቡን ቢቀርበት ይሻላል። ምክንያቱም ከማይወዱት ሰው ጋር እንግዲህ አንድ ላይ መተኛት ደስታን አይሰጥም፣ ሰላም ለማይሰጠው ዞሮ ዞሮ በዚህ ጎን ከሚቸገር ገንዘቡ ቀርቶ በፍቅር መኖር ይሻላል በማለትም ነው በርካቶችም በጥናትም ያረጋገጡት ለዚህም ነው አብዛኞቹ ገንዘብ ላይ ትኩረት ማድረግ እንደሌለባቸው ጭምርም ነው። ኤልዳና እንግዲህ ገንዘብ ብታይ የፈለገችውን ወንድ አማርጣ ባለሀብት ትደርድራ ማግባት ትችላለች። ግን አልፈለገችም፣ አላረገችውም። ያለ እሷ እርካታው አይደለም፣ እርካታዋ የምትወደው ወንድ ነው። ደግሞም አፈሰችው በማለትም ነው በርካቶቹም እየገለጹ ያሉት። እሱም አፈሳት በማለትም በርካቶቹም እየገለጹ ናቸው። እንግዲህ እንደምታወቀው በሶሻል ሚዲያ በጣም በሚገርም ሁኔታ በጣም በጣም በጣም በርካቶቹም ይወዱታል። በጣም ተወዳጅ የሆነው ሜሎስ ሜሎስ እንግዲህ በመጽሐፍ ቅዱሳዊ እውቀት በጣም በሚገርም ሁኔታ ትህትናው፣ ጸባዩ በርካቶቹ እንደምወዱት ጭምርም ነው። ሌሎችን አይዘልፍም ሜሎስ ለየት የሚያደርገው ልሰመርበት የሚገባ ጉዳይ ቢኖር አንዳንዶቻውን ወንጌል ሲያስተምሩ የሌላን ሃይማኖት እየዘለፉ እየተሳደቡ ነው የሚያስተምሩት። ለወንጌል ያላቸው ተቆርቋርነት ደስ እያለ፣ ግን ስድብ አያስፈልግም የሌላውን ሃይማኖት ጌታችን ኢየሱስ ክርስቶስም ሆነ ሐዋርያቶች ምድር ላይ ሲመላለሱም ሲያገለግሉም የሌላውን ሃይማኖት ስም አንስቶ አልተሳደቡም። አንድና አንድ መጽሐፍ ቅዱስን ብቻ ነው መጽሐፍ ቅዱሳዊ ቃለ ምልልስ ብቻ ነው ምድር አደረጉት። ስድባ አስፈልግም መከባበር፣ መወያየት፣ መፋቀር ነው የሚያስፈልገው። ታዲያ ሜሎስ የትሁታን አንዱ ባህሬው እንደሆነ ጭምርም ነው። በጣም በሚገርም ሁኔታ ሜሎስ ትህትናው ራሱ ብቻ ይበቃል። አንዳንዶቹ ኖርማል አገልጋይ ሆኖ እንኳን ጥያቄ ሲጠይቁ ሌሎችን በቲቪ ተተሞል እስካሁን ድረስ እንዴት አታውቅም? በማለትም የሚሳለቁ የሚያንጓጠጡ፣ በትክክል እንኳን ኢየሱስ ክርስቶስ ማን እንደሆነ በጣም በሚያሳዝን ሁኔታ ሳያውቁ ወጥቶ ወንጌል ሰበክን የሚሉትም አሉ። ሥጋ ነስቷል አልነሳም እያሉ ራሱ የሚከራከሩት በጣም በሚያሳዝን ሁኔታ፣ ሥጋ ስለማንሳቱስ ማረጋገጫ ስበቂ ራሱ ሳያመጡ አውቀናል ብሎ ደግሞ ሌሎች ላይ የሚሳለቁትን በጣም በሚያሳዝን ሁኔታ ማለት ነው። በጣም ያሳዝናል። ማለት በማለት በርካቶችም ይገልጻሉ። መንፈሳዊ ሰው መሳይ ግን በጣም ሌሎችም በቲቢት የተሞሉ ልባቸው በቲቢት የታወረ ማለት ነው። ይህ ደግሞ ጥሩ አይደለም። ሜሎስ ጥያቄ ሲጠይቅ ለምን የህፃን የአንደኛ ክፍል ጥያቄ አይሆንም? አዋቂ ሲጠይቅ በአግባቡ በቲትና መመለሱ ነው። በጣም በርካቶች ይወዱት። ሜሎስ በጣም በጣም ልቡ የተነካ ልቡን ለእግዚአብሔር የሰጠ ልጅ እንደሆነ ጀምረም ነው እርጋታውና ትህትናው። ለዛም ብዙዎች ሜሎስን አይሳደቡትም፣ አይሳለቁትም። አሁን የኦርቶዶክስ ተከታይ ወንድሞቻችን ሜሎስ ላይ ጥላቻ ስናገሩም ተሰምቶም አይታወቅም። ምክንያቱም ስርዓቱ ራሱ ይበቃል። ሌሎችም ባከበረ መልኩ ነው የሚወያየው። መጽሐፍ ቅዱሳዊ ዙሪያ ነው የሚወያየው። እገሌ እንዲህ ነው እንዲህ ነው ምናምን ማለት አያስፈልግም። በቲቪት መመላለስ አያስፈልግም ሰውን በጠላቻ አይደለም ወደ ክርስቶስ መንግስት ማምጣት የምቻለው በፍቅር ነው ወንጌል የምሰበከው በፍቅር ነው በግዴታ አይደለም ይሄን እንደዚህ ያድርጋል እንደዚህ አይደለም ኢየሱስ ክርስቶስ ሞቶልሃል አድንዋል ና ወደ ጌታ ስለ ኢየሱስ ጥያቄ አለ አዎ ጥያቄ ካለ እንኳን በሰላም መጣ ብሎ መጠያየቅ እንጂ እንደዚህ እገሌ የሚያመልከው እንደዚህ ነው እንደዚህ ነው እንደዚህ ነው ማለት አያስፈልግም። የበለጠ እልህኝነት ውስጥ ገብቶ የሰው ልጅ ደግሞ ቶሎ አይረዳ፣ ምክንያቱም መንፈሳዊ አይኑ ስላልበራ የበለጠ እልህኝነት ውስጥ ገብቶ ከእግዚአብሔር መንግስት ነው የምርቀው። በቃ የማመልከው አምላክ ትክክል ነው ብሎ ነው የሚከራከረው። ምክንያቱም አብዛኞቹ የእኛ ሀገር ሰዎች፣ ኢትዮጵያኖች እንደምታወቀው በፍቅር እንጂ በእልህኝነት እንደዚህ ስባል ሞቱን ይመርጣል፣ ነፍሱን ላይ ይሸጣል። ኢትዮጵያዊ በቃ በባህሪው እንደዚህ ነው። ለዚህም ነው እና በጣም በሚያሳዝን ሁኔታ እንግዲህ አብዛኞቹ አሁን በትህትና ሳይሆን በትዕቢት ነው። በትህትና ነው እንጂ ወንጌል የምሰበከው በፍቅር ነው። ሐሰተኛ ነቢያት ብለው የምቃወሟቸው እንኳን ከነሱ በተሻለ መልኩ ወንጌል ይሰብካሉ። ምክንያቱም ሌሎችን በማይነካው መልኩ ስለምሰብኩ ቀጥታ ብቻ ወንጌል ስለምሰብኩ የተነካና የዳነ ሰው ይድናል። ያው መጨረሻ ላይ በእግዚአብሔር ፊት ያ ነቢ ወይ ካሰት ነው ወይ ከእግዚአብሔር ሊሆን ይችላል። እግዚአብሔር ነው የሚያውቀው መጨረሻው ማለትም ነው። ስለዚህ ወንጌል ለመስበክ ትህትናና ፍቅር እንደሚያስፈልግም ነው። ሜሎስ እንግዲህ በጣም በሚገርም ሁኔታ በዚህ ባህሪው እንደምለይና ትህትናው፣ ጸባዩ፣ ጭምትነቱ በርካቶችም ትክክለኛ መንፈሳዊ ባህሬ ጳውሎስም እኔ ክርስቶስን እንደምመስል እኔ ምሰሉ እንዳለው ልክ ጳውሎስን የመሰለው ደግሞ ሜሎስ እንደሆነ ጨምርም ነው። በርካቶችም እየገለጹ ያሉት በተለይ በትህትናው በጸባዩ። በርካቶች በርካታ ጳውሎሶች አሉ በአሁኑ ዘመን ጓዳ ያሉት ተደብቆ ወጥቶ ማህበራዊ ሚዲያ ላይ ያልታ ያዩት በጣም ብዙ አገልጋዮች። ታዲያ ኤልዳና ከሜሎስ ጋር መጣመሯ በርካቶችን ያስደሰተ ክስተት ሆኗል። በጣም ይገርማል። የኤልዳና ውሳኔም የእሱ ውሳኔም በጣም ይገርማል። ሁለቱ የተገናኙበት መንገድ እጅግ አስገራሚ እንደሆነ ጨምረም ነው። ቀለበታ አስሯል በቅርቡ እንግዲህ እንደሚጋቡ ጭምርም ምንም ጥርጥር የለውም። በርካቶች እንግዲህ ትላንትና ኤልዳና ቀለበታ አስረች ስትባል ማን ነው የትኛው ባለ ሀብት ነው ብሎ ነው ያሰቡት። ባለ ሀብት አደለም። ሀብትን አይቶ ጊዜያዊ ስሜትን አይቶ ሮጦ የሚገቡ ሰዎች መጨረሻቸው ሳያምር ቀርቷል። በርካቶችን እያየናቸው ናቸው፣ ነው ሀብታቸውን አቅፈው ይተኛ ይሆናል፣ በጣም በሚያሳዝን ሁኔታ። ብቻ ሀብታቸ ሮጦ መግባት፣ አንዳንድ ሰይጣናዊ ትምህርቶች ማህበራዊ ሚዲያ ላይ ሴት ልጅ ገንዘብ ያስፈልጋት፣ አዎ ገንዘብ ያስፈልጋታል። ወንዱ ሰርቶ ማብላት ከቻለ ብቻ ነው ዋናው፣ ሌላ ነገር ትርፍ ነው። ሁሉም እርቃኑ ነው ወደዚህ ቻለም የመጣው እርቃኑ ነው የመለሰው፣ በማለት በርካቶችም ሲገልጹም ተስተውሏል። አጠቃላይ እንግዲህ ሜሎስን በማስመልከት በጣም በሚገርም ሁኔታ ከኤልዳና ጋር መጣመረው በርካቶችን እያነጋገር እንደሚገኝ ጭምርም ተጠበቀ ሰርፕራይዝ። በርካቶቹ ደግሞ ደስታቸውን እየገለጹ ይገኛሉ። ኤልዳና መልከ መልካሚቱ ውቢት፣ መልስን በዛው ልክ ጭምጥና ጸባይ ያለው አገልጋይ እንደሆነ ጭምርም እሷም የመረጠችው ሰው እድለኛ እንደሆነች ጭምርም ነው። ምክንያቱም ስርአቱ መንፈሳዊ ቤት ልጆቿ ነገ ስትወልድም አስተዳደጋቸው በዛ ዙሪያ ሁሉን ነገር አሻቀባ አርቃ ያየች ጎበዝ ሴት እንደሆነች ጭምርም፣ ብልህ ሴት እንደሆነች ጭምርም ነው። ከዚህ በፊት ደግሞ በአነጋጋሪ ንግግሮቿ ባሌ ችት ቢያደርግብኝ ይቅርታ ላድርግ እችላለሁ ማለቷ በርካቶችን አስገርሞ ነበረ። በዚህ ንግግሯ ነበረ በጣም ማህበራዊ ሚዲያ ላይ የታወቀችው የኋላ ኋላ እንግዲህ በጣም በሚገርም ሁኔታ የመረጠችው ሴት በጣም ጸባኛ ስርዓት ያለው ለትዳር ታማኝ እንደሚሆን ምንም ጥርጥር እንደሌለ ጭምርም ነው ምክንያቱም የምመላለስበት ህይወት ስለመወስን ማለትም ነው አጠቃላይ በርካቶቹም ይቅናችሁ የአብርሃምና የሳራ ያርግላችሁ ማለት በርካቶቹም እየባረኳቸው እንደሚገኙ ጭምረም ነው። የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ እየመጣ ነው። የኤልዳና ፍቅረኛ ወይም ለማእጮኛ ማለት ነው ለማግባት ያጫት በጣም በሚገርም ሁኔታ መልስ ሆኖ መገኘቱ በርካቶችን ያስገረመ ክስተት ስለሆነ ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ለዚህ ቁም ነገር አዘል ቻናል እንዳልኳችሁ አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኝ እንድም ቁም ነገር የሆኑት መረጃዎችን መከታተል ይችላሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ማበረታታቱን እንዳይረሱ። ለሰዓታት ያሉኝ መረጃዎች ይህን መስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።